በፊት ኤላ ከኔ ጋር እንደነበረ እያወቀች እኮ የፍቅር ጥያቄ ጠየቀው ነበር። አንተ ምንም አይመለከትም። እንደ አንቺ ያኔ ለምንል ሻው ለመመጣሽ ማለት ምን ጥያቄ ነው? አሁንም ለአንቺ ያለን ስሜት ተመሳሳይ ነው፣ እንወድሻለን። ኧረ ተው፣ ባርኮት፣ ባርኮት ሲመጣ ሀሳብሽን ቀይሪ ሻዲ። ቆይ፣ ልቤ ለምንድን ነው የምትጫወቺበት? አንተ ምን እያደረግክ ነው? ቤዛዛ፣ ኤላ ጋር ሄዳ ምን እያደረገች እንደሆነ በምታውቃለች? አንተ ባለጌ፣ ቆይ እንዴት ብትደፍረኝ ነው ማታ ነገርሽ ነበር። አልሰማሽኝም? ከኤላ ጋር ምንም አይነት ቅርርብ እንዲኖርሽ አልፈልግም። እሺ፣ እንትልዲ ምን እያደረግሽ ነው? እሰይ ለምለም፣ ዛሬ ቀና ቆንጆ ነገር አደረግሽ። ለምለም፣ በቃ ተረጋጊ። አንቺ እኔ ነው መጥፍ የመጣሽ። ኤላዬ፣ እኔ እዚህ ቤት አንድ ቀን እንኳ መቆየት አልችልም። ከዚህ ቤት ይዘኝ ሂድ። ደግሞ የት ነው መወስድሽ? ወደ አንተ ቤት ነው። ማርኮስ ሲመለስ መለሳለሁ እንጂ እነዚህ የሚያስቀምጡኝ አይመስለኝም። ምን አፈጠጣችሁብኝ? ቆንጆ አይታችሁ አታውቁም እንዴ? ማን ነው ቆንጆ? አንቺ ነሽ ቆንጆ። ምን ትመስላለች፣ አመዳ። ዝም ብላችሁ ያለ በቂ ምክንያት አትጣሉ። ቤዛ በቃ ይኑጣ። ከፈለግሽ አንቺም ወደ ቤትሽ መመለስ ትቻለሽ። ሌሊ ነይ እንሂድ። ከዚች ጋር አብሬ ለመኖር ነው መመለስ? አይላ ኡፍ፣ አሁንስ ጭቅጭቅ ነው ምርር ያለኝ። እንዴ ለምንድነው እንደዚህ የምትጣሉት? አሁን ከፈለጋችሁ ሁለታችሁ ምነውኒት ላይ ከአንቺ ውጪ ሁላችሁ መምጣት ትችላላችሁ። ቤቴ ክፍት ነው። ቤዛ በድጋሚ ስላየሁሽ በጣም ደስ ብሎኛል። አመሰግናለሁ ነው። እባክሽ ይሄ ውበት ከሰማይ ነው ከምድር አይናውል? ታስቀኛለህ እኮ ሊዲያ ትባላለች፣ የዴቤት ነች ምናውል ይባላል። ምናውል ፍቅር እንደዚህ አይነት ሰው ታውቂያለሽ እንዴ? ኬታ መጣሽው ባክሽ፣ አይንሽ ነቀላር ለአንቺ አይደለም። እና ለማን የመጣው እሱም? ትንሽ ጠብቂ ታያለሽ። ምን ያስቸኩልሽ? ምን ነው ፍቅረኛሽ ነው እንዴ? ምን ሲዞር ይባክሽ፣ ልባበት እንደነበረ ጎዳ ብሎ ልክ እንደ ቱትርት ሲያደርጋት ነበር። እሷ ግን አሁንም ደስ ትወዷዋለች። እሱ ደግሞ ይሄንን ነገር ምንም ሊረዳ አልቻለም። ቆያኔ ባርኮ የት ነበር? ባርኪ የኤላ ጓደኛ ነበር እና ቤዛ ደግሞ ከኢላ ስርስር ስለማትጠፋ ባርኪ ያፈቅራት፣ ግን እሷ ለባርኪ ያላት ነገር ውሸት ነበረ። ከኢላ ጋር አብራ ለመሆኑ ባርኪ የተጠቀመችበት እንጂ ባርኪ ምንም አታፈቅሩ። እያመረሽ ነው ለ በዚህ ጸባይ አንዲት ባርኮ ተወደዳት። ውያ እኔ ምልሽ ነው

ስርዓት የሚባል ነገር የለም እንዴ? እንዴት ደፍረኝ ነው ዛሬ መተል ስመኝ የሞከርከው? አረ ተረጋጊ በቃ። እንዴ እዚህ ቤት ያላችሁ ሴቶች ደግሞ ሙዳችሁ ከባድ ነው። እዛው የለመድክበት ሁለተኛ ተነካኝና ውርድ ከራሴ። አሁን ውጣል ስራበት። አረ በቃ ተረጋጊ። ግን ደግሞ ይህንን ጥፊ አንድ ቀን በፍቅር እንደምትመልሺልኝ ተስፋ አደርጋለሁ። ለምንድነው እንደዚህ የምታፈጅብኝ? አይንሽ በጣም ያስፈራል። ፍቅረኛለሽ እንዴ? እና ጉንጭሽ ላይ ሳምኩሽ ነው ማለት እዚህ ቤት ትንሽ ከቆየሁኝ ፊቴ ወደ ቲማቲም ይቀየራል። ያኔ ለለብ ለብ ወይ ለቁርጥ እንኳን አልሆኑም፣ ስልስ ነው የሚያደርጉኝ። ዋሬንተውና ምን አዲስ ነገር አለ? እኔ ሊዱ ብቻ ነው የተመቸችኝ። ሌሎቹ እንኳን ቆሞ ሊያወሩኝ። ቆይ እናንተ ቤት እንግዳ እንደዚህ ነው እንደ የምትቀበሉት? እኔ ምን ስሎ አልመሰለኝም። እስኪ ፊቴ ነው። እኔም አጋጫቸው አጋጫቸው ነበር ያለኝ። እንደምንም ነው አስመስ እየተመለስኩት ስቴት አለ የትልቅ ሰውሪ ነበር አለቃ። በቃ መለጠሽ አይደል? አንተን ፍቅርን እየተባበርካት ነው ማለት ነው። ወደ ቤት ተመለሰ። ቤዛ ኤላ ጋር ሄደች። እንዲሁም ደግሞ ፍቅር እያመጣችው ልጅ ከቤት ውስጥ እንዲኖር እንግዲህ ባርኮቴን አስገድደዋለች። ፍቅር ሰላም፣ ጤና ይስጥልኝ የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ሆኑ ለማለት እወዳለሁኝ። እንግዲህ በጣም በጉጉት ስንጠብቀው የነበረው አደይ ተከታታይ ድራማ ጥፊ የሚበዛባት በዛሬው ፓርት ራሱ ሶስት ጥፊ አይተናል ማለት ነው በቃ ያለ ጥፊ እንደው ምንም እንትን የሚሆን ነገር የለውም። ይህ ድራማ እንደው ቀሳትሎ ተው ተው፣ ፊታችሁን ፈልጉት እንጂ እና ውድ ቤተሰቦቼ፣ በነገራችን ላይ በጣም እየተጧጧፈ ነው፣ በቃ ሰላም የለውም። በነገራችን ላይ ማለት ነው ሁሉም ጣ ጣ ነው የሚያደርጓቸው። እና ለማንኛውም ባርኮቴ ግን አደይን ይቅርታ ጠይቋታል። በምን ምክንያት ነው አደይን ይቅርታ ጠይቃት የሚለውን አብረን የምናይ ይሆናል። ሌላው እንግዲህ በባለፈው ለምለም በጥፊ መታት ነበር። ቤዛን ግን ደግሞ ኤላ ምን ብሏል? በዚህ በሆነ ባልሆነው ነገር አትጨቃጨቁ፣ በቃ እኔ ሰልችቶኛል መጨቃጨቅ፣ ተው በቃ ብሎ በማለት ነገሩ እንዲቆም አድርጎታል። ግን ደግሞ ቤዛ እኔ ከነዚህ ጋር ከተቀመጥኩ አብዳለው እዘኝ እንድትሄድ እፈልጋለሁ በማለት እንግዲህ ወደ ኤላ ቤት አምርታለች። ለምለምም በጣም ነው የደነገጠች ወደ እሱ ቤት ሄዳለው ስትል ማለት ነው። ስለዚህ ለምለምም እንሂድ ነይ፣ እንሂድ ኬርሽ እንሂድ፣ ካለዚያ ቤዛ ነይ በማለት እንግዲህ ኤላ ቤዛና ኤላ ወደ ኤላ ቤት ይሄዳሉ። ለምለም ደግሞ ትቀራለች። ያው ባርኮቴም እንግዲህ ወደ ቤት መጥቶ ነበረ። እንዲሁም ደግሞ አደይን ይቅርታ ጠይቋታል። ምክንያቱም በባለፈው ሳላስበው ነው እንደዚህ ነገሮችን እየተናገርኩኝ እና አባክሽን አደይ ይቅርታ አድርግልኝ በማለት እንግዲህ አደይን ይቅርታ ጠይቋል። እኔ አሁንም እንደ በፊቱ ያለው ስሜት አለ፣ እወድሻለሁ፣ አፈቅርሻለሁኝ። በቃ እኔ ያን ጊዜ አንቺም እንደዚያ ብለሽኝ ስለመጣሽ ከቤት ውስጥ ስመለስ ደግሞ ነገሮቹ ደግሞ በቃ ከኔ እንዳፈቀርኩሽ ለሁላቸው ነግረሻቸው ነበር። ስለዚህ ዴብ እንደዚያ ሁኖ ሳየው አሳዘነኝና የራሴን ነገር ገደብ አድርጌ ለእሱ አደረኩኝ። ግን ደግሞ እሱ ከሚወጣ ብዬ እኔ ከወጠሁኝ። ስለዚህ አሁን ግን አልቻልኩም። ስለዚህ እወድሻለሁኝ አፈቅርሻለሁ በማለት እንግዲህ በድጋሜ ላደይ ያለውን ስሜት ተናግሯል። ይህ ስሜት እንጂ ፍቅር አይደለም፣ በማለት እጅግ በጣም ተናዳለች። አንተ ልቤን ሰብረኸዋል፣ ከዚህ በኋላ እኔ ምንም አይነት ነገር አልፈልግም፣ በማለት እንግዲህ ያው ከፊቷ ራሱ ተናግራ ወዲያውኑ ውጥት ብላለች። ተወኝ ብላለች። ዲብንም ተወኝ ብላለች። ዲብን ራሱ በቃ በፍቅር በምን በቃ እንዳታየኝ፣ እኔ እዚህ ቤት መስራት ነው የምፈልገው፣ አንተንም እንዲሁም ደግሞ ባርኮቴንም አልፈልግም በማለት እንግዲህ በጣም ዲብን በጣም አዝኗል። ስለዚህ ሁለታቸውንም አልፈልግም ብላለች። ሲቀጥል እንግዲህ ያው ወደ ፍቅር ጋር የመጠው ልጅ ደግሞ ከቤት እንዲቀመጥ እንግዲህ አንተም የፈለግከውን ሰው አምተት አኖር አይደለ፣ እኔ የፈለግኩትን ነገር ማድረግ እችላለሁ። የእናቴ ቤት ነው፣ አንተም የእናቴ ቤት እንደሆነ የኔም የእናቴ ቤት ነው በማለት እንግዲህ ወንድማን ባርኮቴ ጋር ስትከራከር ነበር። ባርኮቴ እኔ ወንድ ልጅ ነኝ፣ አንቺ ለምንድን ነው ከእኔ ጋር እንደዚህ የምትፎካከሪው? በባለች በጥፊ አጭሏት ነበር። ግን ደግሞ በግዴታ ልጁ ከቤት እንዲኖር አድርጋለች። እንግዲህ ያመጣችው ልጅ ደግሞ አደይን እንዲፈትናት ነው። አደይን የተለያየ ነገር እየተናገረ እንዲያሰቃያት፣ እንዲሁም ደግሞ በተቃራኒው ለዲብ ስለ አደይ መጥፎ መጥፎ ነገር እየተናገረ እሷንም እንዲጠላት ለማድረግ ብቻ። ግን አጠቃላይ አደይ ከቤት ውስጥ እንድትወጣ ለማድረግ ነው የመጣችው። ቤዛ ደግሞ የመጣችው ባርኮቴን ፈልጋ ሳይሆን ኤላን ፈልጋ ነው። በፊት ቤዛ ጋር ያው ሌላንም በፍቅር ጥያቄ ጠይቀው እንደሆነ ይው ለምለም ስትናገር ነበር። ስለዚህ ከቤቱ ከሄደች በኋላ እንዲሰክር ካደረገች በኋላ ከጠጣች በኋላ ቀጥታ ወደ ክላስ ወስዳ ልብሱን አውልቃ አብረው በነበሩበት ሰዓት እንግዲህ በስተመጨረሻው ፓርት እንግዲህ ለምለም ከች ብላ አይን ባይን ተያይተዋል። ከዚያ በፊት ራሱ ባርኮቴ ወደ እነ ኤላ ቤት ሂዶ ነበር ግን ደግሞ ኤላና እንዲሁም ቤዛ ሲሞጋገሱና ሲስተዛዘኑ በፍቅር ፋፈጭ ሲሉ እሱም ስለሰማ እጅግ በጣም አዝኖ ስለነበር ወደ ቤት ተመልሷል። ከዚያ በፊት ግን ፍቅርም ነግረው ነበር። ቤዛ ላን ተምትኮን ሰው አደለችም። ኤላን እጅግ በጣም ትወደዋለች፣ ታፈቅረዋለች። ዲብ ጋ በጣም ብዙ ነገር ስታደርግ ነበር። ስለዚህ ጨዋ ሴት አደለችም፣ ላን ተምትኮን ሴት አደለችም በማለት እንግዲህ የራሱ ክት ፍቅር ተናግረው ነበረ። ቀጥታ ደግሞ ወደ ላጋ ሴር ደግሞ ሁለታቸው በፍቅር ሲያወሩ ስላየ እኔ ያለውልሽ አት ጨነቄ ቤዛ በማለት እንግዲህ ኤላም ሲያበረታታት ነበረ። ያን ቃል በመስማቱም ባርኮቴ አዝኖ ወዲውኑ ተመልሷል። ግን ለምለም በስተ መጨረሻ ከክላሳ እጅ ከፍንጭ እዛቸዋለች እና በዚህ ፓርት ላይ ነው ያለቀው። እንግዲህ ፍቅርም ያመጣችው ነገር እጅግ በጣም ከባድ ነው። ምክንያቱም ያው አደይንም እንደዚሁ ስሟት ነበር ለም ለምንም እንደዚሁ ስማትን። እሱ ደግሞ ምን በሄደበት ነው እንደሚስማቸው ዝም ብሎ ጉድፈላ ፈላ። ያችንም ሲያየት ታምራለች ይላል። ያችንም ሲያየት ታምራለች ከሊዱ ጋር ሊዱ ነች፣ ከሁሉም የተመቸችን ሲል ነበር። ሊዱ እንደውም ስላፈቀራት ደግሞ ፍቅር ትቀናለች። እኔ እኮ እዚያ ቤት ውስጥ ያሉ ሴቶች ሁሉ ቅናታሞች ናቸው። እንደ በሴቱን በወንድም መጣላት ጧ ጧ በጥፌ ኧረ ተው ኧረ ተው አደብ ያዙ እስኪ እኔ በጣም ነው የሚገርሙኝ። የውነት ያለ ጥፊ ያለ መቀናናት እያንዷን ከአንዷ ከመውሰድ ሌላ ምንም ስራ የላቸውም እኮ በነገራችን ላይ ማለት ነው እንዴ። በቃ ተፋቷቸው። በተለይ በተለይ የሚሰሩ ልጆችን ተዋቸው፣ ስራቸውን ይስሩበት። እንዲህ ዝም ብለው ፎጭ ፎጭ እያሉ ነው እና ብቻ ግን በጣም ነው እኔ ድራማው በጣም የተነቃቃ ነው። ሁልጊዜ ፓርቱ ንቅት ንቅት ያለ ነው። በቃ እውካታ ያለበት ነው። ፍዝዝ ያለበት ፓርት የለም። ግን ደግሞ በጣም በዛ ለማለት ውድ አለሁ። ብቻ ግን ውድ ቤተሰቦቼ ያው በክፍል አርባ አራት ይህንን ይመስላል እንግዲህ ኤላና እንዲሁም ደግሞ ለምለም የተመለሰው ፍቅር እንደገና ደግሞ ጠብ ውስጥ መግባቱ ነው። ያው እሱ ነው በእሷ ነች። በእርግጥ እንደዚያ ያደረገችው ግን ሁኖ ደግሞ እሷ ላትረዳው ትችላለች ብዬ አስባለሁኝ። እንግዲህ ያማለ ያማለ እውነተኛ ፍቅር ከሆነ ምን ይላሉ ይገናኛሉ በሚለውን ይዘዋለን። እና ውድ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ።